እሺ ለማንኛውም ፋሚሊዎቼ እኔ ሄርሜላ ማስተበር አልፈልግም። ቤተሰቦች ያሳየችውን ፊት አይታችሁታል። የሚገርመኝ ቤተሰቦች እኔ ጓደኛ ነኝ እንግዲህ ሚስቱ ፊት ባለፈው አይታችኋል። ንጹሕ ጓደኛሞች ነን እኛ ምንም ነገር የለንም ምናምን ስትል ነበራል። ታዲያ አንድ አድናቂ መጥቶ አብርሽን አድናቂ ነኝ ብሎ ቢያቅፈው ምን ችግር አለ? እንደዚህ አይነት ፊት አስፈላጊ ነው? እንደዚህ አይነት ማሽሟጠጥ ትክክል ነው? ቤተሰቦች የምታሳየው ፊት የሚገርም ነው። በቃ የሚገርም ማለት። ይቺ ደግሞ ኬን የመጣችው ነገር ነው። ጭራሽ በቃ አገኛለሁ። ይቺ ደግሞ በውስጥ አውቀኝ ምን እያሰበች ነው ይቺ ደግሞ ኬት ነው የመጣችው ምን ቂኒቅ እና ያስብላታል እንዴ? ሰላም ቃላችሁ ሰላም ብላ ትሄድም። ምንድን ነው እንደዚህ መውረግረ ይችን ሴትዮ እኛን ድብናረገችን። እንግዲህ ሁለት ወር ሙሉ ነው ድብድብ ያደረገችን።

ምክንያቱም ሰው ሁሉ እንደ እሷ ይመስላታል። በቃ አሁን ላይ እሷ በሩታና በአብርሃም ላይ ያደረገችውን ነገር እሷም ላይ የሚደገም ነው የሚመስላል። ምን እንደሆነ ታውቃላችሁ ቤተሰቦች? ሁለቱ አብርሃምና ሄርሜላ ሪሌሽንሽፕ ውስጥ ቢገቡና ቢጀምሩ እንዳሁኑ ሳይሆን በቃ ትክክለኛው የሆነ ትዳር ወይም ኦፊሻል አድርጎት ባልና ሚስት ሆነው ንበል እጮኛም ሆነው ንበል የሆነ ነገር ቢጀምሩ በዚህ ሁኔታ መተማመን አይኖራችሁ እንዴት ልትሉ ትችላላችሁ። ምክንያቱ ምንድን ነው? እሷ ከሩታ ፈልቅቃ ነው ያወጣቸው። ስለዚህ አብርሃም የሆነ ሴት አገኝ ማለት ወይም ከሆነ ሴት ጋር አወራ ማለት ሁልጊዜም ጥርጣሬ ውስጥ ይገባል ማለት ነው። በሄርሜላ ዓይን የሆነች ሴት አንድ ቀን መታ ከእጅ ትወስደዋለች ብላ ሁልጊዜ ጥርጣሬ ውስጥ ነው የምትኖረው ማለት ነው። ምክንያቱም ሌባ ነች። በጣም ነው ከሰልክ ሶስት ደቂቃ በጣም አድናቆትሽን ገለጭ። እኔ ከእሱ ጋር ነው። ልጅቷ ራሱ በቃ ትችላለች። ቤተሰቦች በቃ እኔ እንደዚህ ነው፣ በቃ አፏፏን እያለች ተነስተን ሌላ ቦታ እናውራ፣ እሷን ተዋትና በቃ እኔ እናንተ እናውራ ምናምን እያለች ይችኛዋም ማለት ይችኛዋም አይነደረቅ ነች። አበዛችሁ በጣም አበዛችሁ። በሱ ጉዳይ መናገር የለብኝም ግን ደግሞ መጣሽ ቁጥር ነው የሚያደርጋችሁ። ምን ችግር አለውም? አድናቂ ሆነች ስልክ ተቀበለች። ጓደኛው ነች እንግዲህ ሄርሜላ እንግዲህ ጓደኛው ነኝ ነው ምትለው ንጹህ ጓደኛ ለዘው ስለዚህ ምን ችግር አለ? ምን ችግር አለው? ለሌላ ሴት ስልኩ የሚሰጥ ችግር አለው። እንግዲህ እሷ የምትለው ንጹህ ጓደኛ ነኝ ነው የምትለው። ታዲያ ይህን ያህል እንደዚህ የሚያስቀናት ነገር ምንድን ነው? ይህ እኮ በሽተኝነት ነው። ቤተሰቦች እሷም ራሷን በቃ እንትን እያለች ነው፣ እያታለለች ነው። ልጁም ደግሞ ይሄ አብርሃም የሚሉት የሁለቱ ሪሌሽን የጓደኝነት ብቻ እንዳልሆነ እያወቀ ነው ይሄን ፕራንክ እያዘጋጀ ያለው የንጹህ ጓደኝነት እንዳልሆነ እያወቀ ነው ይህ ሁሉ ነገር የሚያደርገው ያውቀዋል። በውስጡ በቃ ይሄ ብልግና ነው ባይዘው የሱ እየሰራ ያለው በጣም አስጥሊታ ነው የሚሰራቸው ፕራንኮች፣ ይህን ጨምሮ ትክክል ያልሆነ ነው። ምክንያቱም ያውቃል የሁለቱ ጓደኝነት ንጹህ ጓደኝነት እንዳልሆነ እያወቀ እና ታዲያ ካወቀ ለምንድን ነው የሚገፋበት? ለምንድን ነው ወደ ተዳሩ መመለስ የማይፈልገው? መለያየቱም ስለሚፈልጉ ነው ቁርጥ አድርጎ ይፈልገዋል በመለያየቱን ከዛ ከሄርሜላ ጋር መሆን ይፈልጋል። ከሄርሜላ ጋር ከሆኑ ደግሞ መቼም መቼም መቼም ተማምነው አይቀጥሉ ይሄው አሁን የምታዩት ነገር ይከሰታል ማለት ነው። መቼ የማይተማመኑ የሆነ ሴት ጋር አወራ ማለት ኮሻነ ማለት ነው። እያስፈቀድኩሽ አይደለም እኮ እዚህ፣ ምንም ችግር የለውም ግን ደግሞ ደስ ይለኛል እኮ። ጉዳዩ ምንድን ነው? አንደኛ እንደዚህ፣ ሁለተኛ ይቅርታ አብርሃም፣ ደግሞ መናገር የምትፈልገው ነገር ካለ ተናገራት። ቤተሰቦቼ የሆነ ቪዲዮ ትዝ ይላችኋል ወጣ ከአብርሃም ጋር መጣች ሄርሜላ ማለት ነው። ወሩታ ደግሞ ከማርክ ጋር ነበረች። ሚስቱ ፊት እንዴት እንዴት እንደሚያረጋት ሄድ እንግዲህ ስታሻሹ ምናምን ነበር አለ አብርሃም አሁንም። ከዛ ሩታ ሄደች ና መሀል ላይ ገባቸው። በቃ ነገር በቃ መሀል ገብቼ ላስቆሙ ምን አባቷ ነው መሀል ገብታ የምታሻሸው፣ ምናምን ነገር አለች። አሁን የሩታ ላይ የደረሰው ነገር ሄርሜላ፣ ሩታ ላይ ያደረገችው ነገር ይሄው መጣ ማለት ተመልሶ። ሄርሜላ መሀል ገባች። አትንኪው አታሻሽው፣ በቃ መሃል ልግባኔ ማለት ነው። ሎክ ሁሉም ነገር ጊዜ ነው የሚፈታው። ቤተሰቦች ሰው ላይ የተደረገ ነገር መድረሱ አይቀርም። ተመለሱ ዞር እኔ እጄን ከማነሳብሽ ለመጀመሪያ እሷ ማናት ብለሽ አትጠይቂ። ወዴት ነው እንድሽ የምትነሽ? እኮ በቃ ስለ ነገር የለውም እኮ፣ ግን የሰው ምንድን ነው ውሃ አለ በቃ የሆነ ዝም ብሎ የሚፈስ ልጅ። እኔ እኮ እኔ ቆፍጠና አይልም እንዴ ሰው በእግዚአብሔር! ስንት ዓመቱ ነው ይሄ ልጅ? ሕፃን ነው እንዴ? ላስፈቅዳት ይላል ሚስቱ ላይ ችሱ። ምንድ ነው የሚያስፈቅዳት ከሴት ጋር ለመውራትን ፍቃድ አሁን ጠይቋል። እንደዛ ሆነ በቃ ምን ተፈራረሙ ሳናቅ ምናምን። እኔ እንግዲህ ቤተሰቦችን ምንም አይነት ኢንፎ የለኝም እንግዲህ አልጋ ላይ ምናምን ከተፈራረሙ ንገሩ፣ እንመለስ ልጅቷ ተጫወተችው። እግዚአብሔርን በቃ ትችላለች በእውነት በቃ ይወላቸው ቀየረችው፣ ነገሩ ማለት ነው። አሁን እንግዲህ ሄርሜላ እሳት ትለብሳለች ማለት ነው። እሱ እራሱ ሳቁ መጣበት ማለት ነው። አልቻለም አልቻለም። ቤተሰቦች በአካል በጣም ታምራለህ። በቃ ገባት። አያችሁ ተጥቀማኝ ነው በቃ ይህቺ ልጅ ፈጠን ፈጠን አለችብኝ። ስነ ስርዓት በስነ ምግባር አናግሪው። ሁሉም ነገር የተቀየረ ጸባይሽ ያስታውቃል። አሁን አየሁሽ ደስ እንደሚል። ለማንኛውም የምንደዋወላለን። በ በ በር መጀመሪያ ደስ እውነት ዛሬ በቃ አንጀታችን ቅቤ ነው የሚጠጣው። በቃ ደስ ብሎ ማለት እንደዚህ አይነት ቪዲዮ ደጋግመ ስራ። አብርሃም እችን ልጅ ማለት ነው ሩታ ላይ ያደረገችውን ነገር እንዳለ አንጀቷ እር ሲል ማየት እንፈልጋል። በቃ እንደዚህ አይነት ቪዲዮ እንፈልጋለን። ደጋግመ ደጋግመ ስራ። ቃልህን ጠብቀህ ከደወልክልኝ ደግሞ ብዙ ፈልገው ነገር አለ እና አሁን እሷ ደስ ስላላት አንዴ ብቻ ጉንጭን ስሜ አድናቂ ብቻ ሽ ያምሻል። ጉንጭን ልሳለ በሁለተኛ በሶስተኛ ቀን ስለዚህ ማንም ሰው እየመጣ ሊስም ይቻላል፣ መብቱ ነው ማለት ነው። እና ደግሞ እኔ ከእሷ ጋር ማወዳደር ጀመርክ አሁን አሁን በዚህ በሁለት ደቂቃ ውስጥ በሁለት ደቂቃ የመጣች ሴት ነው አንቺ የመጠሽ በሶስት ቀን ሳምሽኝ ና እሷ መታ በሶስት ቀን አሁን ተሳምት በሁለት ሰዓት ውስጥ እንደዛ ነው የምታስበው። እና ምንድነው እንደዚህ ሲያግበበታል? በቃ ቴንኪ ብለህ ወደዛ እንዴ

እንዴት ቁንጅን ትሰማለች? ምናምን ለራስ ክብር የለ። ማንም ሴት መጥቶ ይጫወትባል። ራሷን አታይም እኮ አብርሃም ራሱ ምን በላይን ፕራንክ ብለሰራ፣ አሁን እኔ እኮ ይሄ አሁን ፕራንክ ነው። የልጅቷን ስሜት እያየ አንተ አሁን ሰላም ይሰማል? አንተ አሁን ከሩታ ጋር መመለስ እፈልጋለሁ ትላለ አፍ ሞልተ። በጣም የሚገርም እኮ ነው። ቤተሰቦች፣ በጣም በቃ ይህ ለማሰብ ራሱ የሚደንቅ ይህ ብልግና ነው ቤተሰቦች፣ ብልግና ነው በቃ ባለትዳር ሆናችሁ እያወቃችሁ በቃ ትዳሩን መፍታት ከፈለገ ለምን በግልጽ አይነግራትም? ደሩት አልፈልግም አይላት። ልዩቷ ግን ስሜት እንዳላት እያወቀ ይቀጥላል ግንኙነቱ። ከዛ በዛ በኩል ደግሞ ሩታዬ እኔ መታረቅ ነው የምንፈልገው ምናምን ብሎ ያለቃቀስ። አስመሳይ አስመሳይ፣ የሰው አስመሳይ። ጉንጭን አሳለፈ ሰጠክ። ስለዚህ በዚህ ቅርብ ጊዜ ውስጥ ሰው የሚያቀኝ ሰው አለ መቶ ሄርሜላ አድናቂች ነኝ ብሎ አድናቂች ነኝ ንኪ አለቀ አለቀ ማለት ትታወቃለ አቃለው መተ ጉንጭን እስከ መሳም እንደዚህ እስከንትን እስከ ማለት ድረስ ልክ ናት ችግር የለውም። አሁን ስልክ ንስጠኝ ዴንጀረስ ብሏል። ቤተሰቦች በጣም አደገኛ ነው። በእውነት ለመናገር አሁን ሚስቱ ራሱ ብትሆን እንደዚህ አይነት እርምጃ አትወስድም። ትክክለኛ ሚስቱ ሩታ ብትሆን እንደዚህ አይነት ውሳኔ ወይም እንደዚህ አይነት እርምጃ ልትወስድ አችልም። እንደዚህ ልጋናም አችልም የዚህ ችኛዋ ወጠረገጠ ቤተሰቦች አንቺ ከሶስት ቀን በኋላ ስመሽኛል። እሷ አምሳመኝ ነው እንዴ? በራስህ ንብረት ላይ ለምን ማዘዝ እንደማትችል ብሎክ አደረጋኝ ብላ ደግሞ ሴት ምጣ እሱ ቤት ፕራንክ ነው የሰራው። ግን ለሱ ስሜት እንዳላት ምናምን እየነገረችው እንደሆነ አይገባው። እኔ በምን ብናስረዳው እንደሚገባው አረበስማም እንዴ? የሰው ልጅ እንደዚህ የሆነ ቢደነዝዝ ቢደነዝዝ፣ እንደዚህ አረበስማም። ቤተሰቦች፣ ለማንኛውም ያስኩላችሁ፣ ይህንን ይመስል ነበር። እኔ በቃ ይህ ልጅ መስደብ መስደብ፣ በቃ አይ፣ ከዚህ በኋላ በቃ ፖላይት እሆናለሁ። ቤተሰቦች፣ ለማንኛውም ቤተሰቦች ላይክ አርጉልኝ፣ ጠቅ አርጉልኝ።

ምን ትመስላለች? ይቅር በለኝ ጌታ ሆ ። አንቺ ግን አድናቂ እንደዚህ የምትቀበል ምን እየሆናችሁ ነው? እርሚ ራሱን አረጋጊ። ለማግኛው ማለት ነው። ምንም አልገባችሁ። ትራክ ተደርገሻል።